ሀሳብና ክሬቲቭ ሞቶር ያደርጋል። ሀሳብ እንድታመች ያደርጋል። ስለዚህ እኔ በአጠቃላይ የከተማ አስተዳደሩ ለተቋሙም ያደረገው ገዛ አድጋ ትልቅ አድናቆት እንዳነሳው ክቡር ከንቲባችን በተለይ ከዚህ ከፓራ ሚሊቴሪ ጋር በተያያዘ አፕሪሼት ያሉት ነገር እና ድጋ የሚያደርጉት ነገር የበለጠ እናንተ እንዳነሳሳችሁ ይሰማልና ይሄም ነገር በሌሎች ተቋማት ላይ እንደዚ አይነት ማበረታታት፣ ማደፋበት፣ መደገብ፣ በቅርበት መከታተል፣ ትልቁ ነገር በቅርበት ስለሚከታተሉ እና ስለሚያውቁትም ጭምር ነው። ተቋም ዚ ደረጃ ወደዚህ ደረጃ ያደረሰው ይ አውቃለሁ። ድሮ በእኛ ስርም ነበረ ክፍለ ከተማ ላይ ሰልቻ ምንሻላት ጀምሩ እንደማስከበር ምን እንደሚመስል አውቃለሁ። ኢብን የሚመደበውም ሰው ማቴሪያሉን በጀቱ፣ ምን ሁሉ እዚህ ግባ የሚባል ማለት ስለ ተቋም ሁኔታ ያለማወቅ ያለመገንዘብ ነገር ይመስል እሱም ጭምር ተያዙ ስለሆነ አሁን ይሄ ጊዜውን ወቅቱን የዋጀ ነገር ነው። ሆ በጣም ደስተኛ ነኝ። እዚህ ያለ የኮሚኒኬሽን ዳይሬክቶሬት ከስራ ባለ ጥሩ ስራ ስራ ከዚህ የበለተጠናቀች መቀጠል እናንተም ስራችሁን መሸጥ መሰረት ለባቸው አሁን የሚሰራው ነገር መንገድ ብቻ ሳይሆን ምን ምንድን ነው ያለው የሚለው ነገር ጭምር ሁሉ አብረ ካርሸት ካላሳወቅ ማን ይመጣል? እያሱ እያወቁ እያሱ እዚህ ካልመጣ ምንድን ነው አሁን ሌላ የማታውቀው ሰው አይመጣል። ሰው እሱ አካባቢ ላይ ራሳችሁን ማስታወቅ ላይ ፕሮሞት ማድረግ ላይ ተጠናካችሁ ምትቀጥሉ በመምጣታችን በጣም እድለኛ ነው። እንደውም አንዳንዱ ሰው ደንብ ማስከበር ምን አለ ያሉ ሰዎች ነበሩ፣ ከስሙ አንጻር ማለት ነው። ደንብ ማስከበር ግን ቶታል የተቀየረ የተለወጠ ለእኔ ፓራዳይም ሽፍት ነው። እኔ ከማውቀው ደንብ ማስከበር አሁን ያለው ኮምፕሊት የተቀየረ። ስለዚህ በርቱ፣ አመራሮቻችሁም በጣም ጥሩ ናቸው። በዚህ ተናገሩት ቀጥሉ። እናመሰግናለን። አንደኛ ያው የአዲስ አበባ መንገዶች ባለስልጣን ለከተማዋ ህብረተሰብ ከፍተኛ አገልግሎት እየሰጠ ያለ መሰረተ ልማትን መንገድ በመገንባት መንገድን በመተከል መንገድ በማደስ በተለይ በማስተዳደር ከፍተኛ ስራ እየሰራ ያለ ነው። አሁን ደግሞ ባለው ሁኔታ አክራ በጣም ተበራቸው ማለ እስፔሻሊ፣ ኮሪደር ልማት ከመጣ ፌዝ ዋን ተጠናቋል። ፌዝ ቱ ጀምሯል። የጫካ ፕሮጀክት አለ። በራሳችን በራሳችን ኦን ፎርስ የካዛችን ሰርተናል። ይታችን እስፔሻሊ ሳይክል ሌን ማለት አዲስ ቴክኖሎጂ ነው። በነገራችን ላይ አክራ አይሰራውም ተብሎ የነበረው አክራ ሰርቶት ባለፈው ተመርቋል። ሰው በጣም አፕሪሼት የተደረገባቸው ሁኔታ አለ። በርካታ ነገሮችን የሚሰራን ያለው ከእናንተ ጋርም እናንተ ማድረግ ያለባቸው ነገሮች አሉ። መንገድ እንገነባለን፣ እንጠግናለን። መንገድ የሚያበላሹ አገራቶች አሉ። ፕሮፐርሊ ሃንድል ማድረግ ላይ ክፍተት ያለባቸው አሉ። ተረፈ ምርት አላግባብ የሚያስቀሙ የተለያዩ አሸዋ፣ ድንጋይ ና የሚያስቀምጡ ነገራቶች ላ እሱ በተለይ መንገዳት አስተዳደር አምስቱ ዲስትሪክቶች አሉ ከእናንተ ጋር ሚስተር አሰራራላቸው በዛ ደረጃ ይሰራልበት ሁኔታ አለ። አሁን ክረምት እየመጣ ነው። ክረምት ሲመጣ አክረ ሁሉ የሚታወሰው ክረምት ላይ ነው። ባለድርሻ አካላትንም ከማሳተፍ አንጻር በቅር የተያዘ ነገር ስላለ ከእናንተ ብዙ ነገር እጠብቃለሁ። ደንብ ከማስከበር አንጻር ሰው በስርዓት መንገዱ እንዲጠቀሙ፣ ይሄ መንገድ ረዘም ላለ ጊዜ ለህዝብ አገልግሎት መስጠት አለበት። ከፍተኛ ወጪ ቢሊየንስ ነው ገንዘብ የሚሆ ብትገናም ለግንባታና አንዳንድ እንግዲህ ከግንዛቤ ይጥርት አንሳል መንገዶቻችን ፕሮፐር ስላሉ እናንተ ደግሞ ትልቅ ኃላፊነት አለባቸው በወረዳም በክፍለ ከተማ ደረጃ ያሉት። ይሄ ደግሞ እዚህ ያለ ኮሚኒኬሽን ይሄንን ስራ በመስራት በኩል ትልቅ ኃላፊነት አዝራ ስላለበት መልስ ለማስተላለፍ ነው። በተጨማሪ ያው አቶ እያሱ አሁን ክረምት ሲመጣ ሁሉንም ባለድርሻ አካላትን ያገኛል ውይይትም ይደረጋል የዘመቻ ስራዎች ማይዘው ይሰራል። በዛ ደረጃ ባለፈው ጀነራል ካውንስል ስብሰባ ነበር አርብ ለት ገንግመን የወጣ ነው። አይ ቲንክ ኔክስት ሰመር ገንባት በፊት የሚወጡ እቅዶች አሉና በዛ ምስ እቅዶች ጋር አድርገን ወደ ተግባር ይገባል የሚል ነገር አለን። የእናንተ ማስተዋጽኦ ከፍተኛ ሆነ ነው ፈልጌ ነው መሰለ የስነምግባርና ጸረ ሙስና ዳይሬክተር ጋር የልምድ ልውውጥ ለማድረግ ነው። ሲመጣም እነሱ ተቋሙን የመረጡበት የራሳቸው ምክንያት አላቸው።

ጋር የሚያዙ ቅድም ያነሳቸው ተራ ትምህርት ሰው እርምጃ ይወሰዳል። ሞር አሁን እየተሰራ ያለው አንድ የቅድመ መከላከል ዘርፍ አለ። ህብረተሰቡን በመቃሰም ግንዛቤ መፍጠር ነው። አሁን ይህ የምናየው መንገድ የኔ መንገድ ነው ብሎ ሳር ረግጦ የምንቀጣው ሰው እኛ እናፍራለን። ሳሩ የሚጠቅመው ለህብረተሰቡ ነው። በዚህ ደረጃ አስተሳሰብ ላይ ነው። በጣም አንድ ክፍላችን በጣም እየሰራ ያለውና ከመንገዶች ጋር ከሌላውም ሴክተር ጋር ሀያ ሦስት ካልናቸው ውስጥ የእነሱም አንዱ ነው እና በደንብ እንሰራለን። የዛሬ የመጣንበት ዋናው አላማው ግን የስነ ምግባርና ፀረ ሙስና ዳይሬክተር እርስ በእርስ እኛ ከነሱ እንወስዳቸው እውቀቶች አሉ፣ የሰራቸው ስራዎች አሉ። ከእኛም የሚሰራ እኛም መርጠው ስለመጡም ጭምር አመስግነን ልምድ ልውውጥ ሲደረግ ተቋማችንም አይቶ ሄዳለባቸው። ቅድም ደው የነገርኩ ትንሿ አንቺኛም ውይት ናት። ከሰዓት በኋላ አንድ ኢቨንት ብትከሰት ማንም ሰው ኮሙኒኬሽንን ማሳወቅ አለበት። እንደውም አንዳንድ የተቋም ኃላፊዎችን ስለሚፈጠረው ነገር አናሳውቅም፣ በሪፖርት ሊያገኙ ይችላል። ኦር ሊሆን የፈለገ ለኮሙኒኬሽን ግን ታሳውቃለህ። ስራው መሸጥ አለበት። ይህን ማታ ማታውን እዚህ አመት ጠቅላላ ሰራተኛ፣ ዛሬ መንገዶች መጥተው ከስራው ጋር ነጥብ ምን ዳይሬክተር ልምድ እንደወሰዱ ማታ ይተላለፋል። ኃላፊዎቹን ማውጣን ሌላውና እኔ ኮሙኒኬሽን ስራችን በጣም እንትን ነው፣ ግን እንዳለመታደል ሆኖ የሰው ኃይል እዚህ ክፍልም እንደምንሰራው ስራ ቅድም ልክ እኔ ጋር እንደምታያየው አይነት እዚህም አንድ ሰው ሃያ ነገር ሆኖ ይሰራል። ምንም የሚጎል ነገር የለም፣ ግን ክፍተት የለም። ፕሮግራም አታስይዝም። አሁን ከሰዓት ከፈለግ ሁን ታደርጋለህ። ቲኬት ተሯሩጠው የስራ ኃላፊነታቸውን ይወጣሉ። እና መንገዶችም ቅድም እንደተባለው ይመጣሉ፣ በአንተም ተነሳሽነት ጠርታቸው እዛም ላሉ ብታሳውቅ ሌሎች ሁሉ እንደ ከተማው ውጤት እናመጣለን። ነው ለመናገር መናገርና በዛ ደረጃ ነው። ታንኪዩ ስራውን የሰራ ነው። ስራው በርካታ ስራዎች አሉ፣ ከእናንተ ጋር ማለት ነው።